ለእኔ ኢትዮጵያ ለዘመናት እያማጠች ያልተገላገለች ሁልጊዜም የምታረግዝ ግን የማትወልድ ሀገር ነች። ኢትዮጵያ አመጣ አመጣ አመጣ፣ ኢትዮጵያውያን ማርያም ማርያም ማርያም ማርያም ብለው አበቹ፣ የሚባለው ኢትዮጵያዊ መሪ ተወለደ፣ ዲሞክራሲ ተወለደ፣ ነፃና ፍትሐዊ ምርጫ በኢትዮጵያ ሰማይ ስር ለመጀመሪያ ጊዜ ተደረገ። 2013 ንን እንትን ካልተባልን ካልጻፋችሁልን የሚሉ መሪዎች ወደው አይደለም ኢጓቸው ነው ጠላታቸው። ግን ኢጓቸውን ቢገሉ ታላቅ የሚሆን መሆን የነበረውን ህልማቸውን እውን ያደርጉት ነበር። እንደው ክፉ አንነጋገር ብለን ነው እንጂ ይገባናል። አንተ ካልተመረጥክ ዲሞክራሲ የለም እዚህ ሀገር። አንተ ካልተመረጥክ ኢትዮጵያ ዲሞክራሲ አትወልድም። ኢትዮጵያ ተጨነግፋለች። ማንም ይምጣ ብዬም ይምጣ ማንም ይምጣ ሌላ መሪ ይምጣ እኔ ስልጣን ካለስ ኢትዮጵያ ጨንግፋለች እያልክ ነው። ከዚህ በላይ ኢጓ አለ እንዴ? አንደበታቸው እያልተገራ ታሪካቸውን በቅጡ የማያውቁ በዘመናዊ የጎሳ ፖለቲካ የሰከሩ ሰዎች የሚያረክሱት ሆኗል። አረ ፖለቲከኞቻችን በሙሉ ታማዋል። አረን በምንድን ነው የሚፈወሱት እነዚህ ሰዎች? እኔ ብቹ የሚባል ሰውዬ ምንድን ነው ይዞብን የመጣው? ጠቅላላ አሉ የምንላቸውን ሰዎች በሙሉ እኮ ገደል ከተተበት ከመካከላችን የወጡ ያልተቀጡ ጎረምሶች አምባገነኑ ነው። በሚመሩት ሀገር ውስጥ ሰው ክቡር አይደለም። በኢትዮጵያ ሰው ክቡር ባልሆነበት ሁኔታ ኢትዮጵያ ታላቅ አትሆንም። እና እና አንዷለም አራጌ እኛ በታገልንበት፣ እኛ በለፋንበት፣ እኛ በታሰርንበት እንዴት አብቹ የሚባል መሪ መጥቶ ስልጣን ይይዛል የሚል ቁጭትና የተሸናፊነት ሜንታሊቲ ላይ ናቸው ያለ። ብዙ ሰው ይህን ቦታ ይመኛል። ሚሊዮን የሚያኛው ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ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 በዚያውም ደግሞ እግረ መንገዳችሁን መሆን መልቲ ሚዲያን ላይክ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ፣ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። እንግዲህ የዚህ ዓመት የመሆን መልቲ ሚዲያ ዋናው አጀንዳ ምርጫና የምርጫ ፖለቲካ የተመለከተ ዘገባ ነው የምናደርገው በተከታታይ የምናቀርባቸው ፕሮግራሞች የፖለቲካ ፓርቲዎችን እና ከምርጫው ጋር ተያይዞ የሚደረጉ እንቅስቃሴዎችን የምንቃኝበት ፕሮግራም ነው በአብዛኛው የሚኖረን ማለት ነው። የምርጫ ዓመት እንደመሆኑ መጠን ከዛው ጋር ተያይዞ ከሰሞኑ አንድ ቅንጅት ፈጠርን ያሉ የድሮውን ቅንጅት የሙት መንፈስ አንስተው ሽብርና ብጥብጥ በኢትዮጵያ ሰማይ ስር ለማንገስ እየሰሩ ያሉ ፓርቲዎች አሉ። እነዛ ፓርቲዎች ቅንጅቱን ፈጠርን ባሉበት ቀን እንደ ክብር እንግዳ ተጋብዞ የተገኘ ታዋቂ ፖለቲከኛ አለ። ይህ ሰው ፖለቲከኛ አንዱ ዓለም አራጌ ይባላል። አንዱ ዓለም አራጌ ከዚህ በፊት በቅንጅት ዘመን ከወያኔ ጋር በነበረው ትንቅንቅ የራሱን የሆነ አስተዋጽኦ ያበረከተ በነጻነት ታጋይነት የምናውቀው በሳል ፖለቲከኛ የነበረ ሰው ነው። ነገር ግን ዛሬ በማይገባው ቦታ ላይ ተገኝቶ አየሁትና አንዱ ዓለም አራጌን ምንነካው የሚል ጥያቄ ነው ይዤ የመጣሁት እና እዛ ላይ ተገኝቶ እንደ ተጋባዥ እንግዳ ንግግር አድርጓል። ንግግሩን በጣም እየገረመኝ ነው የሰማሁት ማለት ከአንዱ ዓለም አራጌ እንደዚህ አይነት አመለካከት ይኖራል ብዬ አላስብም ነበር እንደው እንደ ተቃውሞ እንኳን ቢኖር በራሱ መንገድ የራሱን የሆነ መንገድ ይዞ በሰለጠነ ፖለቲካ ይታገላል ብዬ የማስበው ሰው ስለነበረ አሁን ያለበት ሁኔታ ወይም የተናገረው ነገር ከሱ የሚጠበቅ ነው ብዬ አላስብም ለማንኛውም ምንድን ነው ያለው አንዱ ዓለም የሚለውን ነገር ከራሱ ንግግር እየተነሳን የተወሰነ ቆይታ የምናደርግበት ነው የሚሆነው። በመጀመሪያ አንዷለም ሲናገር ስለ ኢትዮጵያዊነት ነው ያወራው። እንግዲህ በተጋባዥ እንግድነት ነው እነዚህ ቅንጅትን ፈጠርን ያሉ ሰዎች ጋር የተገኘው። መጀመሪያ የተናገሩን ልጋብዛችሁና፣ ተመልሼ ይመጣል። እኔ እንኳን ለመናገር በእውነት ሀሳቡ አልነበረኝም፣ ለመታደም ሂደቱን ለመከታተል ወዳጆቼ በጋበዙኝ መሰረት ይህንን መልካም ጅማሮ ለማየት ለመመስከር ነበር የመጣሁት። ያልታሰበ እድል ነው የተሰጠኝ። ጅጋ ርጌ ያመሰግናለሁ። ከፖለቲካ ስለራኩኝ ትንሽ ንግግሩም ጠፍቶብኛል። ግን ዞሮ ዞሮ ትልቅ ጅማሮ እንደሆነ አምናለሁ። ኢትዮጵያዊነት ደጋግማችሁ እንዳላችሁት ብዙ ፈተና ውስጥ ወድቋል። አንደበታቸው ያልተገራ ታሪካቸውን በቅጡ የማያውቁ በዘመናዊ የጎሳ ፖለቲካ የሰከሩ ሰዎች የሚያረክሱት ሆኗል። አድዋን ደጋግማችሁ ደጋግመን እናነሳለን፣ አንስታችኋል። አድዋ ላይ የነበረን ባንዲራ የአድዋ አባቶቻችን የሞቱለትን ባንዲራ ይዞ መታየት መልበስ ከማስነወር ከማሰደብ አልፎ የሚያሳስር የሚያስደበድብበት ጊዜ ላይ ደርሰናል። በአጋጣሚ እኔም በዚህ በባንዲራ ምክንያት ናትናይል አለ፣ ከናትናይል ጋር ታስረን ነበር አስራ ሁለት ቀን ለምን ይሄንን ባንዲራ አደረጋችሁ በሚል። አንዷለም እንደሰማችሁት ኢትዮጵያዊነት ብዙ ፈተና ውስጥ ወድቋል ይላል። በዚህ ዘመን በወያኔ ዘመን የነበረችውም ኢትዮጵያም በደንብ ጠንቅቆ ያውቃታል አንዷለም እና ብዙ ፈተና ውስጥ ወድቋል ኢትዮጵያዊነት ይልና ምን አይነት ፈተና ውስጥ እንደወደቀ ግን በዝርዝር አይነግረንም። ምናልባት እንግዲህ ወደፊት የሚሆነውን ነገር አብረን የምንከታተል ነው የሚሆነው። ነገር ግን አንደበታቸው ያልተገራ ታሪካቸውን የማያውቁ በዘመናዊ የጎሳ ፖለቲካ የሰከሩ ሰዎች እነማን ናቸው? አቶ አንዷለም እኔ አሁን አንዷለም አራጌን በነ ጀዋርና በነልደቱ አይን በዛ ልክ መናገር አልፈልግም። ያንስ የመጀመሪያ ከረጅም ጊዜ ቆይታ በኋላ መጥቶ የሰጠው ንግግር ስለሆነ እንደው ምናልባት ነገ ከነጎዳ የሚያደርገውን እንቅስቃሴ አይተን በዛ ደረጃ የምንተችን የሚሆነው እንጂ አንዷለምን በዛ ልክ ባልናገር ደስ ይለኛል። ግን እሱም የተናገረበት ጽንፍ ትክክል አይደለም። እነማን ናቸው አንደበታቸው ያልተገራው በዘመናዊ የጎሳ ፖለቲካ የሰከሩ ማንነታቸውን የማያውቁ ሰዎች እነማን ናቸው? አብቹ ነው? አብቹ ከሆነ አንደበቱ በጣም አንደ በተ ርቱዕ የሚባል ንግግር የሚያውቅ በጣም ስነ ምግባር ያለው ላሳደገውን ማህበረሰብ የማይረሳ ማንነቱን የማያውቅ ላልከው ደግሞ ማንነቱን ማን እንደነበር ከበሻሻ ጀምሮ መደብ ላይ እየተኛ እንደነበር በጣም የደሃ ልጅ እንደነበር እኔና ባለቤቴ ስንጋባ ይላል ወይዘሮ ዝናሽ ታያቸው ጋር እንኳን ሲጋቡ የምንተኛበት አልጋ የጋራችን አልነበረንም ብሎ ያለፈበትን የችግር ጊዜ እንኳን ለመናገር የማይሰስት የማይፈራ ደፋር ያለፈበትን ባለፈበት ነገር የማያፍር ማንነቱን በደንብ ጠንቅቆ የሚያቅ መሪ ነው አብቹ ማለት ማንን ነው መናገር የፈለገው አሁን የፖለቲካው የተቃውሞ ፖለቲካ ላይ ያሉ ሰዎች በቀጥታ የሚናገሩት አብቹን ስለሆነ ነው እኔ ስለአብቹ ማወራው ዋናው መሪውም እሱ ስለሆነ ስለዚህ እነማን ናቸው እንደዚህ ያልካቸው ሰዎች የሚለውን ነገር ለሱ ጥያቄውን እንተውለትና በሁለተኛ ደረጃ ምን ይላል የአድዋ ላይ አባቶቻችን የሰቀሉትን ባንዲራ መልበስ ከማሳፈር አልፎ የሚያሳስርና የሚያስደበድብ ነው አለ እኔም ታሰፍ ነበር ይላል በወያኔ ዘመን ነው የምታወራው አንዱ አለም በወያኔ ዘመን ነው ወይስ አሁን ነው ይህን ነገር ለምን ግልጽ አታደርግልንም እኔ በብልጽግና ዘመን አንዱ አለም አራጌ ታሰረ ሲባል አልሰማሁም እንዳውም አብቹ እንደመጣ ከእስር ቤት ከወጡ ሰዎች ውስጥ አንዱ አንዱ አለም በወያኔ ዘመን ታስሮ ዋጋ የከፈለ በጣም እንደ አርበኛ የምንቆጥረው ሰው ነው፣ አንዷለም አራጌ እኔ በአካል አግኝቼዋለሁ እና በአካል ስታወሩትም በጣም ስነምግባር ያለው ትሁት ሰው ነው የሚመስለው። እርግጥ ያጭር ደቂቃ ግንኙነት ቆይታ ቢሆንም የነበረ እና በዚህ ልክ በወያኔ ዘመን የነበረውን ፖለቲካ አሁን ልክ እንዳለ አድርጎ ማውራት ለማን ይጠቅማል? በፖለቲካ እድሜ ልኩን የኖረ በጣም በወያኔ ዘመን የነበረችውን ኢትዮጵያ የሚያውቅ የዛን ጊዜ የነበረውን ዲክታተርሺፕ እና አፈና እና ግድያ የሚያቅ የሚያስታውስ ሰው አሁን ኢትዮጵያ አደጋ ውስጥ ነች። እዛ ሲቀጥል አንድ ብታቸው ያልተገባ በጎሳ ፖለቲካ የሰከሩ ከጎሳ ፖለቲካ ማወጣን እኳ አንዷለም ከጎሳ ፖለቲካ እየወጣን መታወቂያችን ላይ ኢትዮጵያዊነት እየተጻፈ ማንነታቸውን የሚያውቁ ባለፈ ታሪካቸው የማይፈሩና የማያፍሩ መሪዎች አገርን እየመሩ ያለበት ጊዜ ነው፣ ያለ ነው እና ባንዲራ ምናምን ላልከው? ይህንን እነ አጤ ምኒሊክ አድዋ ላይ ታሪክ የሰሩበትን ባንዲራ ፋኖ የሚባለው አሸባሪ ቡድን ሸለቆ ለሸለቆ ይዞት ሲዞር የአባቶቻችንን ባንዲራ ያንድ ጎጥ ባንዲራ አደረጋችሁት ብለህ ለምን አልተናገርክም? መቼም ያብቹ መምጣት የማያሳየን ጉድ የለም? የማያሳየን ታሪክ የለም። በጣም ብዙ ነገር እያየን ያለ ነው እና አንዷለም አራጌ እንደዚህ ማለት ጀምሯል ከረጅም ጊዜ በኋላ ልላችሁ ነው። በሁለተኛነት ደረጃ ኢትዮጵያዊነትን ለማፍረስ ይሞክራሉ ይላል። አሁን ያለው የብልጽግና መንግስት ኢትዮጵያዊነትን ለማፍረስ ለመቅበር ይሞክራል፣ ይታገላል፣ ግን አይችልም ይላል። እኔ ያልኩት እንዳይመስላችሁ እሱ ራሱ የሚለውን ልጋብዛችሁ። ስለዚህ ለኔ ኢትዮጵያዊነት የእሳት አሎሎ ነው የሳት አሎሎ ነው። ይሞክሩታል፣ ይገፉታል፣ ሊቀብሩት ይሞክራሉ፣ ግን ትቢያውን አራግፎ ይነሳል። የዛ ትቢያ አራግፎ የመነሳት ምልክት ነው ይሄ ለእኔ ዛሬ የማየው ኢትዮጵያዊነትን ከተቀበረበት ትቢያ አውጥቶ አንተ አሎሎ ነው ያልከውን ኢትዮጵያዊነት እኮ ወያኔ ከቀበረበት የዘር አዘቅት፣ የዘር ትብታብ፣ የዘር ጉድጓድ ውስጥ አውጥቶ አቧራውን አራግፎ ኢትዮጵያን ወደ ልዕልና ይዞ እየሄድ ያለ መሪ ነው። እንዴት አይተው ነው አንተ እኔ እንዴት እያዩት ነው? እነዚህ ሰዎች እኔ ተቃውሞ ጎራ ላይ ያሉ ሰዎች እንዴት ነው የሚመለከቱት? አሁን ያለው ለውጥ እንዴ እንዴት እያያችሁት ነው እናንተ? ኢትዮጵያን እኮ እኛ ምን ፈልጋት አለ እናንተ የምትፈልጓትን ያህል ምን ኢትዮጵያዊነት ኢትዮጵያዊነትን ሊያጠፉት ይሞክራሉ ሊቀብሩት ይሞክራሉ፣ ምናምን ምናምን። ግን አፈሩን አራግፎ ይነሳል። ተነሳ ወያኔ ከቀበረበት የመቃብር ጉድጓድ ውስጥ አብቹ የሚባለው መሪ ኢትዮጵያዊነቱን፣ አነሳው። ኢትዮጵያዊነትን አንስቶ ወደ ከፍታ፣ ወደ ልዕልና፣ ወደ ነበረችበት የከፍታ ማማዋ ይዟት እየሄደ ነው። እኛ በዛ ልክ ነው የምናየው። አንዷለም ይሄንን ማየት የተሳነው እንዴት ነው? ይህን ጥያቄ ለእሱን ተወለታለን። ከዚህ በኋላ በሚያደርገው ነገር ደግሞ እየተከተል የሚያደርገውን ነገር የምናቀርብ ነው የሚሆነው። ሲቀጥል ምንድን ነው የሚለይ ሰውዬ ኢትዮጵያ ለዘመናት ዲሞክራሲን ታመጣለች ታመጣለች፣ ግን አትወልድም ይላል ለኔ ኢትዮጵያ ለዘመናት እያማጠች ያልተገላገለች ሁልጊዜም የምታረግዝ ግን የማትወልድ ሀገር ነች። ከዲሞክራሲ አንጻር ዲሞክራሲን በየዘመኑ ታረግዛለች፣ በየዘመኑ ታመጣለች። ሾተ ላይ ደጋግሞ የሚመታት ሁልጊዜም ደም የሚፈሳት ሁል ጊዜም ሕይወቷ ላይ ሳይቀር አደጋ የሚጋርጥ ሽሉን የምታጣ እናት ነች ኢትዮጵያ በወያኔ ዘመን አብቹ የሚባለውን መሪ ለመውለድ ኢትዮጵያ አመጣ አመጣ አመጣ። ኢትዮጵያውያን ማርያም ማርያም ማርያም ማርያም ብለው አብቹ የሚባለው ኢትዮጵያዊ መሪ ተወለደ። ዲሞክራሲ ተወለደ። ነፃና ፍትሃዊ ምርጫ በኢትዮጵያ ሰማይ ስር ለመጀመሪያ ጊዜ ተደረገ። 2013 ዲሞክራሲ ተወለደ። ያኔ አንዷለም ምናልባት እስር ቤት ስለነበር ያኔ ይሄን አልሰማ ከሆነ ይህንን ልንገረብዬ ነው። ዲሞክራሲ ተወለደ የምትሉት ምን ሲሆን ነው? እናንተ ስታሸነፉ። አንዱ አለም አራጌ ባይዘወይ ከእስር እንደተፈታ ኢዜማ ውስጥ ነበር፣ የኢዜማ ፓርቲ አባል ነበረ። እና ፕሮፌሰር ብርሃኑ ጋር እልህ ተጋብቶ የኢዜማ መሪ እኔ መሆን አለብኝ ብሎ ኢዜማ ውስጥ ድጋሚ ምርጫ እንዲደረግ ተደርጎ ተሸንፎ የወጣ ሰው ነው። ፕሮፌሰር ብርሃኑን እንደገና ኢዜማዎች ራሱን ፕሮፌሰር ብርሃኑ መረጡ። አንዱ አለም አራጌ ይካሄድልኝ ብሎ በጠራው ምርጫ ማለት ነው፣ እንደዛ ተሸንፎ የሄደ ሰው አሁን ዲሞክራሲ አልተወለደም እያለ ያለው እሱ ስልጣን ስላልያዘ እሱ ወደ ስልጣን ሲወጣ መቼ ነው መቼ ነው ዲሞክራሲ ተወለደ የምትሉት ብትሏቸው እና አንዷለም አራጌ እኛ ስልጣን ስንይዝ ነው የሚሉት በወያኔ ዘመን ሲል የነበረው ይሄንን ነው አሁንም እያለ ያለው ይሄንን ወያኔንና አሁን ያለውን የብልጽግና መንግስት እንኳን ያለውን ዲፈረንስ እንኳን መረዳት አይፈልግም ያውቀዋል እኮ መረዳት አይፈልግም ለምን እሱ ስልጣን ላይ መውጣት አለበት ዲሞክራሲ ተወለደ ለመባል እሱ ደግሞ አይሆንም መወዳደር ከፈለክ ሀሳብ ይዘህና እኔ አሁን ስሜታዊ ስለሚያደርገኝ ነው ንግግሩ እንጂ አንዱ ዓለምን በዚህ ልክ እነ ጃዋርን በመናገርበት ልክ መናገር አልፈልግም የከፈለው መስዋዕትነት ስለማረሳ ማለት ነገር ግን ሰው እንደዚህ ሲያከብራችሁ ደግሞ እናንተም ደግሞ ህዝቡን የሚያስከብር ነገር ህዝቡን የህዝቡን ሞራል የማይነካ ነገር መናገር አለብህ ህዝብ በጋድ የሚያየው በአይናችን እያየነ ያለነውን ሀቅ ተጨፈኑ አትበለን። ቢያንስ ሌሎቹ አሁን ቅንጅት ምናምን የሚባለው ውስጥ የገቡት እነዚህ ድኩማን ፖለቲከኞች ይበሉ፣ እንደዛ ከአንዱ አለም እንደዚህ አልጠብቅም። ሀሳብ ይዞ መጥቶ የራሱን ፓርቲ ይዞ መጥቶ ይወዳደራል፣ ሊወዳደር ይችላል። ህዝብ ከመረጣው ይመራል፣ አለቀ። ያንን ይከተላል ብዬ ነበር የማስበው። እንደዚህ የወረደ የተሸናፊነት ፖለቲካ ይዞ ይመጣል ብዬ አላስብም ነበር እና ሁሌ ታመጣለች ታመጣለች ታረግዛለች ምናምን በሚፈሳታል ምናምን አትወልድም ይላል። ይህን መአት አታውሩብን፣ በፈጠራችሁ አምላክ ሟርታ ሟርታችሁባት አሟርታችሁ አሟርታችሁ፣ ምንም የምታመጡት ነገር የለም፣ ግን ማንነታችሁን ታስገመግማላችሁ ታስገምታላችሁ። ሰው ባስቀመጣችሁ ልክ ብትገኙ ጥሩ ነው። አንዳንድ ጊዜ በሳል ፖለቲከኛ ነው፣ አቅጣጫዎችን ማየት ይችላል፣ አዲስ ሀሳብ ማመንጨት ይችላል የሚባለው አንዷለም አራጌ እንደዚህ ካወራ ይዜ ማን ነው? የሀፓ ውስጥ ያሉ ሰዎች የስልሳዎቹ ፖለቲከኞች ምን ሊያወሩ እንደሚችሉ መገመት ቀላል ነው። ነገር ግን አንዷለምም የተገኘው እነዚህ ሰዎች ጋር ነው። ስለዚህ እነዚህ ሰዎች በሚጠሩት የሽብር አመጽ ግርግር ውስጥ ከጀርባ እነ አንዷለምም አሉበት ማለት ነው። ይህንን ነገ ከነገ ወዲያ እየጠራ ሲመጣ እናየዋለን። ልጅም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ይላል የሀገሬ ሰው ከዛ ሲቀጥል ኢትዮጵያ ውስጥ አምባገነኖች እንጂ ሕዝብ ሉዓላዊ ሆኖ አያውቅም። እስኪ ከዚህ ቀጥሎ የሚያወራውን እሱ ራሱ ሲናገር ስሙ። አምባገነኖች ናቸው ሉዓላዊ የሚሆኑት ወይንስ ዜጋ ነው ሉዓላዊ የሚሆነው የሚለው ጥያቄ እስካሁን በፖዘቲቭ ልንመልሰው አልቻለም። እስካሁን ሉዓላዊ የሆኑ ያሉት አምባገነኖች እንጂ የኢትዮጵያ ሕዝብ በታሪኩ ሉዓላዊ ሆኖ አያውቅም። አንድን ቀን አንድም ቀን ዜጋ በዜግነቱ ተከብሮ አያውቅም። ሁልጊዜም የአምባገነኖች አርጩሜ የሚያርፍበት፣ በኢኮኖሚ የሚዳሽቅ፣ በኑሮ መከራውን የሚያይ ተዋርዶ በሀገሩ ላይ ዝቅ ብሎ የሚኖር ህዝብ ነው ያለው። ያ መለወጥ አለበት። እኛ እንደ ሰው ሰው የምንሆን ከሆነ፣ ኢትዮጵያ እንደ ሀገር ሀገር የምትሆን ከሆነ ይሄ ግንኙነት መቀልበስ አለበት። ከመካከላችን የወጡ ያልተቀጡ ጎረምሶች አምባገነኑ ነው በሚመሩት ሀገር ውስጥ ሰው ክቡር አይደለም። በኢትዮጵያ ሰው ክቡር ባልሆነበት ሁኔታ ኢትዮጵያ ታላቅ አትሆንም። ድልድይ ሊሰራ ይችላል፣ ሌላ ነገር ሊሰራ ይችላል። ሰው ባልተከበረበት ሁኔታ ማቴሪያል ሰውን ክቡር አያደርገውም። ከመካከላችን የወጡ ያልተቀጡ ጎረምሶች በሚመሯት ሀገር ላይ አምባገነን ሆኖ በሚመሩት ሀገር ውስጥ ሰው ክቡር ሆኖ ያቀም ክቡር አይደለም ይላል። ስለዚህ እናንተ የምትታገሉት ይላቸዋል። እንደሰማችሁት እነዚህን ዶክመንቶቹ እንኳን እናንተ የምትታገሉት ሰውነትን ለመመለስ ነው። አራ አንዱ ዓለም ፕሊስ አረ ወዴት ይሄድ ከነ ያለው አራ፣ የነበርክበትን ቦታ አስታውስ። የኢትዮጵያ ሕዝብ የሰጠህን ቦታ አስታውስ። እንዶ ለስልጣን ጥማት፣ ለስልጣን ፍላጎት ብላችሁ ክብራችሁን አታውርዱ። ጎረምሶች ናቸው ሊሆኑ ይችላሉ። አብቹ ጎረምሳ ነው፣ ወጣት ልጅ ነው፣ ግን ራእይና ዓላማ ያለው ልጅ ነው። አዎ ከመካከላችሁ ወጥቶ እናንተ አንተም ዋጋ እየከፈልክ ነበር ያኔ። በርግጥ ያንተን ዋጋ ማጣጣል አልፈልግም። እናንተ በከፈላችሁት ዋጋ አብቹ የሚባል መሪ መጣ። በዚህ ደስ ነው የሚገባው። ታግለህ ታግለ ወያኔ ስለጣልክ ታስረህም ተገርፈህም ተሰቃይተህም ታመህም ቢያንስ ለውጥ እንዲመጣና አብቾ የሚባለው መሪ እንዲመጣ አድርገሀል። ለዛ ክሬዲት ሰተንሀል። ያንን ክሬዲት ስንሰጥህ ጎረም ሰዎች ከመካከላችን ወጥተው ያልተቀጡ ምናምን። እኔ ይሄ ያልተቀጣ አንደበት ካለው ሰው እራሱ አይጠበቅም ይሄ ንግግር። ሌሎቹ ዱክማን ፖለቲከኞች ነን የሚሉት ሰዎች ራሳቸው የአንዷለምን ያህል ሲዘልፉ አላየውም። እና ተሸናፊነት አንዳንድ ጊዜ እንደዚህ ያደርጋል። አየህ የዜማ ውስጥ አንደኛ በቃ ለውጡ ሲመጣ እነዚህ ለውጥ ጠላፊዎች የተባሉ የሉም አይደለም፣ ለውጥ ደጋፊ መስለው ከዛ በኋላ ለውጡን ወደ ራሳቸው ለመውሰድ የሚፈልጉ ሰዎች አሉ ብሎ ነበር አበችው። እና አንዷለም አራጌ እኛ በታገልንበት፣ እኛ በለፋንበት፣ እኛ በታሰርንበት እንዴት አበችው የሚባል መሪ መጥቶ ስልጣን ይዛል የሚል ቁጭትና የተሸናፊነት ሜንታሊቲ ላይ ናቸው ያለ። ከዚህ ካልወጣ በስተቀር ልትድን አትችልም። በቃ አንዷለም አሁን በዚህ ሁኔታ ሰው የሚሆን አይመስለኝም እና ቢያንስ በዛን ዘመን በወያኔ ዘመን የነበረውን የሀሳብ ልዕልና እሱን ይዞ መጥቶ ቢወዳደር እኮ አንዷለም በእርግጠኝነት የሚመርጠው ሰው አያጣ ግን በዛ ልክ እየተጠበቀ ሰው ታች ሲወርድ ያሳዝናል በጣም። ጎረምሶች ምናምን አይነት ስድብ ውስጥ ስትገባ አንተ ማነህ የሚባል ጥያቄ የሚነሳ አንዳንድ ጊዜ በቃ ከመካከላችሁ ነበር አሸንፎ ስልጣን ያዘ። በቃ ምን ይሁን ምን ይደረግ ስልጣን ሼር አይደረግም። አንድ ሰው ነው ስልጣን ላይ የሚወጣው። እዚህ ጋር አንድ የመንጊ ኃይለ ማርያም አባባል አለች። እሷን ልጋብዛችሁ? ብዙ ሰው ይህን ቦታ ይመኛል፣ ሚሊዮን ይመኘው፣ ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው እና እባካቸው ነው ከዚህ እንውጣ። በቃ ይሄን ቦታ የማይመኝ ሰው የለም፣ ሚሊየን ሊመኘው ይችላል አለ ነገር ግን ለአንድ ሰው ነው የሚሆነው ቦታው። በቃ አለቀ። ተወዳደር አንዷለም፣ ሀሳብ አምጣ፣ አፍልቅ። ሀሳብ ማፍለቅ ትችላለህ፣ አእምሮ አለ፣ ጭንቅላት አለ፣ ጎበዝ ልጅ ነህ። በዚህ ደረጃ ወርደህ እልህ ውስጥና የተሸናፊነት ስሜት ውስጥ ከምትገባ አዲስ ሀሳብ ይዘህናና ለኢትዮጵያ ህዝብ ሽጥ። እርግጠኝነት ሊገዛህ ይችላል ሀሳቡን። በድሮ ማንነት ላይ ከቆምክ እንጂ በዚህ ልክ ወርደህ መሰዳደብ ውስጥ ባትገባ ከነ ልደቱ አያሌው የተሻለ ስብእና አለህ ብዬ ስለማስብ እንደዚህ ባይሆን ጥሩ ነው ብዬ አስባለሁ። እና ሰው ኢጎውን መስበር አለበት ይላል አንዷለም አራጌ። ኢጎአችንን መስበር አለብን። ሰው ለኔ ብቻ የሚለው እኔ ብቻ መምራት ያለብኝ እኔ ብቻ መሆን አለብኝ እኔ ብቻ የምችለው የሚለውን ነገር መስበር አለበት ይላል። ከዛ ሲቀጥል ስለዚህ ስለ ስብስቡ የሚያወራውን ነገር አንድ ላይ ስለ ኢጎ የሚያወራውንእና ስለ ስብስቡ መጨረሻ ላይ የሚላቸውን የሚመክራቸውን ልጋብዛቸውና ተመልሽ ይመጣል። የዚህ ሀገር ጸር ውዳሴ ውዳሴ ካላሰማችሁ የሚሉ መሪዎች፣ ካልተመሰገንን፣ ካልንትን፣ ካልተባልን፣ ካልጻፋችሁልን የሚሉ መሪዎች ወደው አይደለም፣ ኢጓቸው ነው ጠላታቸው። ግን ኢጓቸውን ቢገሉ ታላቅ የሚሆን መሆን የነበረውን ህልማቸውን እውን ያደረጉት ነበር። ስለዚህ ኢጓችንን እናሸንፍ፣ ሀገራችንንና ህዝባችንን እናስቀድም። ብዙ ስራ ይጠብቃችኋል። ይህን ነገር አስፍታችሁ ልትሄዱበት ይገባል። በዚህ እንዳትኮፈሱ፣ ይህን እርሱት፣ ይህን እርሱት። ቅድም ፕሮፌሰር ዝናቡ አላማችን ሌሎችን መበረታታት ነው ብለዋል። ጥሩ ነው፣ መልካም ነው። ግን ከዛ ፈርዘር ወስደዋለሁ። አላማችሁ መሆን ያለበት በዚህ ሀገር ዲሞክራሲን ማዋለድ ነው፣ ሰው መሆን ነው። ለዛ መስራት ያስፈልጋል። አመሰግናለሁ። ኢጎአችሁን ስበሩ ኢጎአችሁን ለኔ ብቻ የምትሉትን የኔነት ስሜታችሁን ከሰበራችሁ የሰውነት ከፍታ የሰውነት ልዕልና ማለት እሱ ነው ይላል አንተ ኢጎህን ሰብረህ አለ መጀመሪያ ኢጎህን ሰብረህ ነው ወይ አንተ የኔ ብቻ ምትለው አሁን ኢትዮጵያ ሞል ታረግዛለች ታረግዛለች ደሚፈሳታል አትወልድም ትጨነግፋለች ሾተላይ መታታል ምናምን የምትለው ምን ስለሆነ ነው እኔ ስላልተመረጥኩ አይደል ይገባናል ይገባናልኮ ቢያንስ እንደው ክፉ አንነጋገር ብለን ነው እንጂኮ ይገባናል አንተ ካልተመረጥክ ዲሞክራሲ የለም እዚህ ሀገር። አንተ ካልተመረጥክ ኢትዮጵያ ዲሞክራሲ አትወልድም። ኢትዮጵያ ተጨነግፋለች። ማንም ይምጣ፣ ብይም ይምጣ፣ ማንም ይምጣ፣ ሌላም መሪ ይምጣ እኔ ስልጣን ካለስ ኢትዮጵያ ተጨንግፋለች እያልክ ነው። ከዚህ በላይ ኢጎ አለ። መጀመሪያ ኢጎን ስበር። አንተ ስለሰው ኢጎ ከማውራት በፊት የራስህን ኢጎ ሰበርናና ያንዲን እነጋገራለን። ከዛ ሲቀጥል ይሄ ስብስብ ይላል ኢትዮጵያ መውለድ አቃታትን የጨነገፈች የተቸገረችው ኢትዮጵያ ዲሞክራሲን መውለድ ያቃታትን ኢትዮጵያ ዲሞክራሲን ማዋለድ ነው ስራቸው ይላቸዋል። እንኳን አደለም ዲሞክራሲን ሊያዋለዱ እኮ አንድ የሆነ እዚህ ግባ የሚባል ደብዳቤ በስርዓት ማንበብ የማይችሉ ሰዎች እኮ ናቸው የኢትዮጵያን ዲሞክራሲ አዋልዱ የሚላቸው። አንዷለም አንዷለም የኢትዮጵያን ፖለቲካ ያቃል የሚባለው ሰውዬ። አረ፣ ፖለቲከኞቻችን በሙሉ ታማዋል። አረን በምንድን ነው የሚፈወሱት እነዚህ ሰዎች እኔ አብቹ የሚባል ሰውዬ ምንድን ነው ይዞብን የመጣው? ጠቅላላ ቋሉ የምንላቸውን ሰዎች በሙሉ ኮ ገደል ከተተብን እሱ ጋር መወዳደር ስላልቻሉ በሱ ሐሳብ ልክ መምጣት ስላልቻሉ እሱ እንዴት ስልጣን ስልጣን ይዛል ለሚል ብስጭትና እልህ ስላለባቸው ምንና ከብራቸው ደንቃቸው በሳልናቸው ምንላቸው ሰዎች ልኮ ገደል ገቡብን ባይነጣ ይሻል ነበር። እንኳን መጣ ኢትዮጵያዊነትና ኢትዮጵያን ከወደቀበት ከገደል አፋፍ ላይ አንስቶ ኢትዮጵያን ከመፍረስ አድኖ ወደ ልዕልና ይዞ እየሄደ ያለ መሪ ስለሆነ እንኳን መጣብች ግን እና አንዷለም አራጌ በዚህ ልክ መውረዳቸው ያሳዝናል በጣም እኔ ካልተመረጥኩ እኔ ስልጣን ካልያዝኩ ኢትዮጵያ ጨንግፋለች እንዲህ ምን ማለት ነው ይሄ ቢያንስ አሁን ያለውን ለውጥ ከተማ ላይ አገር ላይ በኢኮኖሚው በመና አሁን ከወያኔ በኋላ ባለው ሰባት ዓመት እንኳን በጦርነት ውስጥ ሆኖ ይሄ መንግስት እየሰራ ያለውን ስራ አንዷለም ሳያየው ቀርቶ ነው ወይስ የስልጣን ጥማት አስክሮት ነው? ይሄ በሽታ ነው፣ ይሄ በሽታ ነው እና ብትታከም ጥሩ ነው። መጀመሪያ ወደ ሚዲያ መጥተህ የማይገባህ ቦታ ላይ እንደነዚህ አይነት ሽብር የሚጠሩ ሰዎች መሐል ገብተህ እንዲህ አይነት ተራውሬ ከምታወራ በልክህና በሚመጥን የኢትዮጵያ ህዝብ አስቀመጠህ ልክ ብትመጣ በእርግጠኝነት ቦታህን አታጣም። ነገር ግን በራስህ ጊዜ ክብርህን እያጣም እና አይሆንም እንደዚህ በቃ በወያኔ ጊዜ ያለፈ እንደዚህ የተንኮልና የሴራ ፖለቲካ ተሰርቶ ምናምን ስልጣን መያዝ ቀረሱ አይኔ ታግዬ ነበር እንዴ ተገርፍ ያለሁ ታሰር ያለሁ ምናምን፣ እንዴት እኔ እያለሁ አብይ እንዴት ስልጣን ይዛል ያዘ፣ ህዝብ መረጠው ዲሞክራሲያዊ ምርጫ ተደርጎ ተመረጠ አለቀ፣ ምንም ማድረግ አይቻልም። ፖለቲካ ላይ መሸነፍ ማሸነፍ ያለን መንጌ እንዳለው ነው፣ ሁሉም ይመኛታል፣ ለአንድ ሰው ነው የምትሆነው ወንበሯ። ምንም ማድረግ አንችልም። ሀሳብ ካለህ ሀሳብ ይዘህና ያኔ ተወዳደር። ይህንን ነው ማለት የምፈልገው፣ ለአንዷለም አራጌ በጣም ስለአሳዘነኝ የሄደበት ያለው መንገድ እና ሰዎቹ ሁሉ አሉ የምንላቸው ሰዎች ሁሉ ወዴት እየዘቀጡ ነው ያሉት የሚለውን ነገር ማንሳት ስለፈለግኩ ነው። በቀጣይ ሊሆን የሚችለው በዚህ ምርጫ የምናየው ነገር እርግጠኝነት አሉ የምንላቸው ሰዎች ራሳቸው ያልሆነ ተራ ወሬ እያወሩ እንደሚመጡ አንዷለም አራጌ ማሳያ ነው። እነዚህ ሰዎች ኢሃፓና መያድና ምናምን ሆነው ቅንጅት ፈጠርን ያሉ ሰዎች ምርጫ እንወዳደር ሽብር ነው የምንጠራው አመጽ ነው የምንጠራው፣ ከዛ በኋላ የሽግግር መንግስት፣ የሽግግር መንግስቱም ደግሞ ታጣቂዎች የሚሳተፉበት ብለዋል አይደል። ይህንን አላማ አንዷለም አራጌ ከጀርባ ደግፎ አይዟችሁ እያላቸው ነው። ዲሞክራሲን አዋልዱ እያላቸው ነው። እነዚህን የጨነገፉ ሰዎች ዲሞክራሲን አዋልዱ እያላቸው እና ለማ መገርሳን ባለፈው ብቅ ብለው የአባይ ግድብ ጊዜ እንኳን አደረሳችሁ ብለዋል። አለሁ ለማለት እንደሆነ ይገባናል፣ ገብቶናል። ኦቦ ለማ እሳቸውን እስካሁን ድረስ በዚህ አይነት ትርኪ ምርኪ ውስጥ ስላላየ ናቸው ለእሳቸው ክብር አለኝም እና እሳቸውም እንደሚመጡ እንጠብቃለን፣ ፓርቲ ምናምን ይዘው እነ አንዷለም አራጌም ደግሞ እዚህ ቅንጅት ውስጥ በእርግጠኝነት እነ አንዷለም አራጌ ነገ ከነገ ወዲያ ተቀላቀሉ ሲባል እንሰማለን። እነሱ ከተቀላቀሉ ደግሞ ይሄንን የሽብር እንቅስቃሴ የሚመሩት እነ አንዷለም ናቸው ከጅምሩ ጀምሮ ማለት ነው። መጨረሻውን አብረን የምናይ ነው የሚሆነው። አንዷለም አራጌን የተመለከተው የዛሬው ፕሮግራሜ ይህንን ይመስላል። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁን እንዳትረሱ። በሱፐር ቻትና በሱፐር ስቲከር ድጋፍ ልታደርጉ እንደምትችሉም ከወዲሁ ለማስታወስ እወዳለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።